በዚህች ቀን የከበረ ቅዱስ ፊቅጦር በሰማዕትነት አረፈም። ለዚህ ቅዱስ የአባቱ ስም ሕርማኖስ ነው። እርሱም ዲዮቅልጥያኖስ የአማካሪዎቹንና የሰራዊቱ አለቃ ነው። ስለ አምልኮ ጣዖት ስራ ምክሩና ንግግሩ ሁሉ ከእርሱ ጋር ነበረ። የእናቱም ስም ማርታ ይባላል። በክርስትናዋ የጸናች ብጽይት ናት። ቅዱስ ፊቅጦርም ባደገ ጊዜ አባቱ ወደ ንጉሥ አቀረበው። ንጉሡም በመንግሥቱ ውስጥ ሦስተኛ ማይረግ አድርጎ ሾመው። በዚያን ጊዜ ዕድሜው ሀያ ዓመት ነበረም። እርሱም የዚህን ዓለም ክብር ናቀ። ሥጋ አይበላም፣ ወይንንም አይጠጣም፣ ዘወትርም ይጾማል። ጸሎትንም ባለማቋረጥ በቀንና በሌሊት ይጸልያል። በክብር ባለቤት ክርስቶስም የታሰሩትን ይጎበኛቸዋል። ለድሆችና ለምስኪኖችም ይመጸውታል። የቅዱሳን ቆዝሞስና ድሜያኖስ እናት ቅድስ ቴዎዳዳን በገደሏትም ጊዜ ንጉሡን ስለመፍራት ሊቀብራት ማንም አልደፈረም። ይህ ቅዱስ ፊቅጦርም መጥቶ ሥጋዋን ወሰደ ከንጉሥ ስለሚመጣው ቅጣት ሳይፈራም ቀበራት። ጣዖት ስለማምለኩ አባቱን ዘወትር የሚገስጸውና ብዙ ጊዜም የሚመክረው ሆነ። አባቱም ወደ ንጉሥ ከሰሰው እንጂ አልሰማውም። ተከሱም ወደ ንጉሥ ባቀረቡት ጊዜ አማልክት ያልሆኑ ርኩሳን ጣዖታትን ለሚያመልክ ሰነፍ፣ ዝንጉ፣ ልብ የለሽ ለሆነ ንጉሥም አላገለግልም። ከዛሬ ጀምሮም እህያው ንጉሥ ክርስቶስ እገዛለሁ የሰጠኸኝንም ገንዘብህን ንሳ ብሎ ከፊቱ ትጥቁን ፈቶ ጣለለት። አባቱ ሕርማኖስም ወደ እስክንድርያ እንዲልከውና በሄርማኔዎስ መኮንን ዘንድም በዛፊቅ ጦር እንዲቀጣ ንጉሡን መከረው። በዚያን ጊዜም ከአደባባይ አወጡት። እናቱም በብዙ ልቅሶ ልትሸኘው መጣች። እርሱም ሲመግባቸው ስለነበሩ የታሰሩ ምዕመናን፣ ስለ ድሆችና ምስኪኖች፣ ስለ ሙት ልጆችና ስለ ባልቴቶች የሚሹትንም በመስጠት እንድትጎበኛቸው አዘዛት። ከዚያም አፉን ለጉመው ወሰዱት። በእስክንድርያ ሀገር ወደ መኮንኑ ሄርሜኔዎስ ዘንድ በደረሰም ጊዜ ታላቅ ስቃይን አሰቃዩት። የእግዚአብሔርን መልአክ ወደ ሰማይ አውጥቶ ስለ ክብራቸው ለመናገር የሚያስጨንቁ የብርሃን ማደሪያዎችን አሳይቶ ወደ መኖሪያው መለሰው። መኮንኑም በእሳት ባፈሉት በዝፍት በዲን ደግሞ አሰቃየው። ከዚያም በብረት አልጋ ላይ ያስተኝተውት ከበታችሁ እሳትን አነደዱ። ደግሞ ከውሽባ ማንደጃ ውስጥ ጨመሩት። በየአይነቱ በሆነ ስቃይም አሰቃዩት። የክብር ባለቤት ጌታችንም ያጸናውና ከስቃዩም የሚያስታግሰው መልአኩንም ልኮ ከቁስሉ ይፈውሰው ነበር። ከዚህም በኋላ ወደ እንዴናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። ምላሱንም ቆረጡ። በእሳት ያጋሏቸውን ችንካሮች በጎኖች ውስጥም ጨመሩ። እግዚአብሔር ግን አጽንቶ ስጥ አስታቅሶ ያለ ጉዳት በደህና ያነሰዋል። ከዚህም በኋላ በዚያ በረሃብ እንዲሞት ከዱር ባለ ግንብ ውስጥ አሰሩት። እርሱ ግን መጥረብ የሚያውቅ ስለሆነ ላይዳዎችን በመጥረብና በመሸጥ በየጥቂቱ እየተመገበ የቀረውን ለድሆች እየሰጠ ኖረም። አንድ መኮንንም መጥቶ በዚያ ግንብ አቅራቢያ አደረ። ስለ ቅዱስ ፊቅጦርም እርሱ የንጉሡ የሰራዊት አለቃ የሆነ የህርማኖስ ልጅ እንደሆነ ነገሩት። መኮንኑም ወደ እርሱ አቅርቦ ብዙ ሸነገለው። ባልሰማውም ጊዜ ያሰቃዩት ዘንድ አዘዘ። ጅማቶቹንም መዘዙ፣ አፉን መቱት። ቁልቁልም ሰቅለው በእጆቹ ላይ ከባድ ድንጋይ አንጠለጠሉ። ከዚያም ከሚነድ እሳት ውስጥ ጨመሩት። ሙጫ አደሮ ማርና ዘይትን አፍልተው በላዩ ደፉበት። በማዕበራያም ማበራዩት። አፉንም በአሞትና በሬት አመረሩት። ዓይኖቹንም አወለቁት። ደግመውም ዘቅዝቀው ሰቀሉት። የክብር ባለቤት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ተገልጾለት አጸናው አረጋጋውም። ስሮቹንና ሐዋሳቶችንም በቦታቸው መለሰለትና አዳነው። አንዲት አስራ አምስት ዓመት የሆናት ብላቴናም ነበረች። ቅዱስ ፊቅጦርን ሲያሰቃዩት በቤቷ መስኮት ታየው ነበር። መላእክትንም በእጆቻቸው አክሊሎችን ይዘው እነርሱም በቅዱስ ፊቅጦር ራስ ላይ ሲያኖሯቸው አይታ እንዴት እንዳየች ላሕዛብ ነገረቻቸው። እጅግም አደነቁ። ክርሳቸውን ብዙዎች በክብር ባለቤት በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ያችን ብላቴና በጌታችን አመነች። መኮንኑም ራሷን በሰይፍ እንዲቆርጡ አዘዘ። የሕይወት አክሊልንም ተቀበለች። ሁለተኛም ያመኑትን ሁሉ ራሳቸውን እንዲቆርጧቸው አዘዘ። የሕይወትንም አክሊል ተቀበሉ። ከዚህም በኋላ የከበረች የቅዱስ ፊቅጦርን ራስ ሲቆርጡ ዘንድ አዘዘ። ተጋድሎንም ፈጽሞ የሕይወትና የድል አክሊልን ተቀበለ። ምዕመናን ሰዎችም ሥጋውን ወስደው በከበሩ ልብሶች በደርብ በፍታ ገነዙት። እናቱ ማርታም ከአንጾኪያ እስክትመጣ በንጹሕ ቦታ አኖሩት። በመጣችም ጊዜ ከዚያ ወሰደችው። ውብ ቤተ ክርስቲያንም ሰርታ ሥጋውን በውስጡ አኖረችው። ከእርሱም ታላላቅ ድንቆች ታምራቱ የተገለጡ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ለዘላለሙ ትኑር አሜን። ሰላም ለፊቅ ጦር ታምራቲሁ ዛራየ ድረ በሰብ ተወቅየ ልብሱ ዘወርቅ አመት አርገ በዜ ያሰርጉ ጣዖታትሁ ሶበልበ ንጉሥ አለ አበህላዌሁ ተመስጠ ሰማየ

ለፊቅ ጦር ሰማየ ተላዊ ታስሩ ወፅርቁ እለኮነን ዋሃራ እስከንፍራት ወድቁ በጉንደ በቀዝ አስተላጸቁ ማህፈደ ስጋሃ ለክሌ ሰጠቁ። በዚህችም ቀን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ የስቅለቱ መታሰቢያ ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 28 በዚህች ቀን በኮራሳት ተራራ በገድል ተጠምዶ የሚኖር ቅዱስ ሜሌዎስ በሰማዕትነት አረፈም። በዚህችም ቀን መቅሱር ከሚባል አገር ቅዱስ ብስጣውሮስ በሰማዕትነት አረፈም። በዚህችም ቀን